ከማሜ ጋር አልተጣላንም። ሀይልያ ዳይቦ ለሀና ላይን ሰጥቷት ለልቲ ለምን ሰጣሽኝ? ትላለች እኔ እኮ ያማታል እላለሁ። እኔ ያንበሳ አስባችሁት በዚህ ኢኮኖሚ በዚህ ኢኮኖሚ አንበሳ ማሜ ዳኛና ጉቺ የተጣሉ ነው አሁን። ባይ ዘ ዌይ የሆነ ሰው እኔ ዳኝ አልፈልግም ምናምን ሲል ሰሞኑን። እኔስ አስባችሁ ጉቺን ጥሯት፣ እስኪ ጉቺን ጥሯት። እኔ ሲጀመር የባረጊዎችን ስድድብ እኔ ልዳኝም አልችልም። መሀል ገብቼ እቆሽሻለሁ። ከሱን ጀምር፣ ከሱን ጀምር ነው እና ቤታዩ ምን ሆኖ ነው እንጃ። እና ባይ ዘዌ ግን ባይ ዘዌ ግን ባይ ዘዌ ግን ዛሬ ቅድም ነው ምሳ ሰዓት ላይ ትዝ ብሎኝ፣ ጂጂ ታውቃላችሁ፣ ተር ልጀምርላችሁ። ጂጂ ወደ ጉቺን ጥሯት ይታለች። ጉቺ ጥሯት ጥሯት፣ ይህንን ትስማ ጥሯት፣ በእግዚአብሔር ቆይ ልንቀርሽ፣ እታች ቁጭ ብላ ሰምታ ትሄድ አንድ ቀን ይጠቅማታል። ሙሉ ልብስ አለብስ ነው ነጭ አለብስም ኦኬ ጂጂ ሺ ዋዝ ላይክ ሳይዲንግ ለማሜ ዳኝ ጂጂ የጉቺ እናት ነኝ ብላ ታውራ ነበረ። ጂጂ የጉቺ እናት ነኝ ብላ ታውራ ነበር። ታውቃላችኋል ጉቺን ኢኔብል ታረጋት ነበር። የጉቺን ንግግሮች፣ የጉቺን እንትኖች ኢኔብለር ናት። ጉቺን ሞስት ኦፍ ነውር ያስተማረቻት እዚህ ሶሻል ሚዲያ ላይ ጅጅ ናት። የጉቺ ነውሮች ብሪው ያረጉት በጅጅ ነው። ጅጅ ናት ጉቺን ኢኔብል ያደረገቻት ለነውሮ ነውርን ቲክቶክ ላይ እንደፈለጋችሁ መናገር ምናምን ያስተማረቻት ጅጂ ናት። ቢኮዝ እናትሽንኝ እናቴ አደ እኮ ምናምን ይባባሉ ነበረ ማለት ነው። እናትና ልጅ ደግሞ አንድ አይነት ናቸው። ኤኒወይ አሁን አሁን ጅጂ ተገልብጣ ማሜን እንትን ብላ ጉቺ ስትናገር ያየሁሽ ጂጂ እየተናት ጌሙ ሞከረች የለም ቪውን ለማስተካከል ሞከረች የለም ነቲንግ ሰው ሊሰማት አልቻለም። ሀያጭ ሰው ሊሰማት አልቻልም። ስለዚህ ምን አረገች? ማሜዳኛው ባለፈው ሰው ሰፖርት እንዲያረጋት አንበሳዎች ስትወረውር ነበረ። ለዮናስ ሶስት አንበሳ፣ ለጉቺ አራት አንበሳ ስትሰጥ ነበር ሰው እነሱን አንበሳዎች አንበሶች ፈልጋሉ። ጂጂኪያ ጂጂኪያ ለማሚ አገዛያ ሁላ ነገር ያወራችው እነሱን አንበሳ ፈልጋሉ ያ እንጂ አምናበት አይደለም። እና ዩ ያው ማሚ ስትሰጥ አንበሳ ሦስት አራት አንበሳ ነው የምትወረውረው። ለረዳት ሰው ብላ መሰጣት መስሏት ነው ያ ይህንን ነው እኔ ብለው እንጂ ቢኮዝ ሪዝንን እንኳን ስሰሙ አንዳንድ ሰው ሳይነካ ተነካው ብሎ ይመጣል። አንዳንድ ሰው ሳይነካ ነካችን ብሎ ምጥ። ግን ጉቺ ለሁለት ወር በላይ ስትነካ ነበር እኮ አይደል? እንደ ማለት ቱ ቤፌር ለሁለት ወር በላይ እኮ ጉቺ ስትነካ ነበር። ስለዚህ ጂጂ ሌላ ግን ያለችው ስለ ሰውነት ቅርጽና ስለ ኢንተርኔት ፐርሶናሊቲዎቻችን እና ዋት ዊ ሀቭ ደግሞ እዚህ ሀገር፣ አሜሪካን ሀገር ያሉት ኢንተርኔት ፐርሶናሊቲዎች ኮምፕሊትሊ ዲፈረንት ናቸው ስትል ሰሙ። እውነቷን ያስቃል። ለማንኛውም ይሄ ነው። እኔ ግን በጂጂ እና በዮናስ ሙሉ ለመደገፍ ደስ የሚላቸው ሰዎች በጂጂ እና በዮናስ ሙሉነ መደገፍ እኮ ጂጂ እና በዮናስ ሙሉነ ደገፉሽ ካሉኝ እኔ ውርድ፣ ተአማኒነትም አጣለሁ። ያ እንግዲህ ጂጂ፣ አንበሳ፣ ራብ ራብ ላይ ነሽ። አንበሳ ካየሽ ቆይተሻል። ልጅሽም ቪውንም ለመታየትም ምናምን አይ ቲንክ እንደ ማኪ ኦሮ ልታረጊያት ነው። ልጅሽን የኦሮሞ ኩል ምናምን ልታረጊያት ነው መሰለኝ እቅድሽ። አይመጠው አይመጠው አይመጠው ኤቪው ለማስተካከል ነው መሰለኝ፣ ይሄ ሁላ ከረፈደ በኋላ እኮ የጉቺ የሮል ሞዴል ደግሞ ጂጂ ናት። ያ ኖ ግሬስ አት ኦል፣ ያ ግሬስ የላት። ድሮኒ ላይክ ልጅ ብቶ ምናምን ያልኩት መሀሪ ሃወይ፣ እንዴት ነው ተሰጫለሁ። እኔ ልጆችን ከወለድኩ በኋላ ቢውቲ ሰፕላይ ነው የምገዛው። አልታና ሲፎራ ኬር ብቆይቻለ። እስራ እስኩል ገዝቼ ልጆቼ ይጽፉበታል። ለሁለት ብር ከምናደድ ወይስ ለሀያ አምስት ብር ከምናደድ፣ ቢውቲ ሰፕላይ ቱ መንት ሰዌ ነው። አልታና ሲፎራ ደግሞ አርባ ደቂቃ ዌይ ነው። አይሽ ንዴቱም ራሱ ደም ግፊቴ የምቀንሰው ሆነ ለጤናም ጥሩ ነው። አልናደድም። ጉችና ማሜን እገላገላችኋለሁ በቅርቡ። አሰባ ሲያሳፈረኩ ባይ ጣሉ፣ ጥሩ ነው። ጥል ጥሩ አይደለም። ሄለን ላስገባት እንዴ አስታርቂያቸው። እኔ ጉችን ቢያደርገኝ አልታረቅም ለዘላለም።

በፎልስ አሊጌሽን አንቺን እርቃንሽን ለማቆም ቢሞክር ውጅዱዳት አንቺ ትጠረጊያለሽ። አሁን ነው ጉቺ የጀመረችው? ፍሮም ዴይ ዋን በስቶ ነበር። ፍሮም ዴይ ዋን ደንትን ት ዋዝ ቱ ማች ዴ ዋን ሰውን ገንዘብሽን አውጥተች ጊፍት ስለሰጠሽ ዩን ይሁን ተባለሽ። ከዛ ማስጠንቀቂያ ሰጥቶሻል። ምን አባቱ ሊያደረገ በት በጠንቀቆም ያለው በለ መውደድና መጥላት ይለያያል። ራይት እና ሮንግን ደግሞ የሀፍቱ እንትን ማለት አለብን። በመንጋ አትመሩ በቲፎዞ አትነዱ። በመንጋ አትመሩ በቲፎዞ አትነዱ። ትክክል የሆነ ነገርና ትክክል ያልሆነን ነገር የሀፍቱ መናገር አለብሽ። ሚ ኮርት አውል ጋው እኔም ፍሪ ሎየር አለኝ በየወሩ መከፍለው።

ዝና ዲፋሜሽን ጃንደረባ ሰማን የንተን ውሸት ኤክስፖዝ ማድረግ እንትን ማለት አይደለም እ አመነሱ እዩ ፎር ፖስቲን ማይ ፎን ነምበር ኦን የር ኢንስታግራም ን ሶ ስ ፋልስ አሌጌሽን ብላክሜል ለታረገኝ ነው ምናምን ዝ ኖ ታንጅብል ኤቪደንስ አመነሱ እዩ

ስለማንኛውም ለማንኛውም ከራስ አንደበት በወጣው ነገር ሀሳብ መስጠት መፍታለኝ ደስ የሚለው ነብጋር እዚህ ሀገር ስትከሰኝ ትራንስሌተሮች አሉ ውሸትህን ትራንስሌት አስደርጋለሁ። ዋሽተሀል ማለት ዋሽተሀል ማለት ወንጀል አይደለም ትራምፕ የወደው ነገር ነው

ቴክ ሚ ቱ ኮርት በማውራቴ ልከሰስ ስለ አወራ ፎር ስፒኪንግ ማይ ኦፒኒየን ኦፒኒየን ለምን የሆነስ ሙሉን አይከሰስም ለምን የሆነስ ሙሉን አይከሰስም በነገራችሁ ላይ የ24 ቀበሌ ኢትዮጵያ ኢትዮጵያ 24 ቀበሌ ያለው ፊራኦል፣ 24 ቀበሌ መገናኛ ያለው ፊራኦል የሱም ታሪክ እንደውም እንዳመጣ እየገፋፋይ አትገፋፍ። ማን እንደሆነ ማጣራት አለብን። ትውልድ ማዳን አለብን። ስለዚህ ስለኔ ኔጌቲቭ ነገር ለምን ታወራለች? መፍትሄ መፍትሄ ነው። ሶሻል ሚዲያ ላይ በማየው ነገር ተከስሻለሁ። ዋይ ኢን ኦልሶ አይ ዩዝ ፉድ ስታም አይ ዩዝ ሃውሲንግ እና ዋይ አንተ ዋይ ዩ ቶክ ዳውን ስለኔ። ለምን ደሀ ብለ ተሳደባለ ሶሻል ሚዲያ ላይ እንደኔ አይነት ሲንግል እናቶች ያ አይ ዩዝ ፉድ ስታም አይ ዩዝ ሃውሲንግ ምናምን የምትለው

ወሬ መቼንም የምታቀሚው ስሙት ስታሰር አሜሪካ አገር ፎር ቶኪን ኦን ሶሻል ሚዲያ ነው። ልታሰር ኦፒኒየን በመስጠት ቤዝ ኦን ቪዲዮ ኦፒኒየን በመስጠቴ ያ ሙከሽ አምባኒ ደ ቢሊየነር ደ ጋይ ዳ ቢልድ ዋን ቢሊየን ዶላር ሃውስ አወቀው። ሂ ኢዝ ሪሊ ሪች። ሰድ ስ ስ ስት ፍሪን ምንምን ዳምንስኮ ሱምን ን ማለት ነው። ሶሻል ሚዲያ ላይ ሰው ማውራት አይችልም ማለት ነው። ሶሻል ሚዲያ ላይ ማውራት አንችልም። ድሃን ስታስለቅስ ሜንታሊ አፌክትድ ይሆናል። አንተ ትኖራለህ፣ እኔ ደግሞ አብዳለሁ ማለት ነው። ድሃን በድህነቱ ስትጠቀምበት እያየሁ ዝም ስለምል፣ አንዲት ህጻን ልጅ ኢሌጋሊ ማለት ሂውማን ትራፊክድ ኢትዮጵያ ውስጥ ስትሆን እያየሁ ዝም ስለምል፣ ኖ ሁ አር ዩ ሁ አር ዩ ማነክ እንችላለን እንኳን መሲት አንተ ስታቆም አቆማል። ውሸትህ አእምሮን ያሳምማል። ውሸት አእምሮ ጤናን አፌክት ያደርጋል። ስለዚህ የዛን ያቆማል ውሸት አ ስታፕ ፖስት ማይ ፎን ነምበር ኦን ሶሻል ሚዲያ ከአፕ ላይ እየዘለለ ከዛ ምን ይሰራሃል? ኦፒኒየን በመስጠት አንዴት ልጅ አሜሪካ ነገር ታክስ ፔየር ሆኜ ሆኚ ኦፒኒየን በመስጠቴ እንትን ልባል ማፍቴን ወይ